በቲክቶክ በኩል የምናውቃት ተወዳጇ ዋንትያ ሰለሞን ከሰሞኑ በቀጥታ ወይም በላይቭ ስርጭት ላይ ብቅ ብላም አይኖቿ እንባን እያፈሰሱ በከፍተኛ መከፋት ውስጥ ሆና አንደበቷ ደግሞ ተገፋሁ፣ ተረሳሁ አይነት ቃላትን እያወጣ ስታለቅስ አድምጠናታል። በዚህ ዕድሜ ልጅ ስለወለድኩ የልጅናት ስለሆንኩ ነውን የሚል ጥያቄንም ስታነሳ እንዲሁ አድምጠናታል። ለመሆኑ ዋንትያን ያስለቀሳት ነገር ምንድን ነው? የእምባ ዘለላን እንዲህ እንድታወርድ ያደረጋትስ ነገር ምክንያቱ ምን ይሆን? ለማልቀሷ ምክንያት ናቸው ያለቻቸው የሰጡት ምላሽ ደግሞ እንዴት ያለ ነው? ሁሉንም በዝርዝር ወደ እናንተ የምናደርስ ይሆናል። በሁለተኛው መረጃችን ደግሞ ከሰሞኑ እጅግ በሚያሳዝን ሁኔታ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 አሁን በቀጥታ ወደ ዝግጅቶቹ እንሻገር። በኦሮሚያ ክልል የተለያዩ የጤና ባለሙያዎች በተለይ ደግሞ በአርሲ እና በባሌ አካባቢ የሚሰሩ እነዚህ ሐኪሞች አንድ ላይ እንዲሰበሰቡ ተደረገም። እንዲህ የሆነበት ምክንያት ደግሞ ወደ ሐረማያ ዩኒቨርሲቲ በማቅናት የጤና ክህሎታቸውንና የሕክምና ጥበባቸውን ለማሳደግ የሚያስፈልጋቸውን ስልጠና እንዲወስዱ ለማድረግ ነበረ። እንዲህ ከተሰባሰቡ በኋላም የሕዝብ ማመላለሻ አውቶቡስ ውስጥ በአንድ ላይ ተሳፍረው እንዲሄዱ ጉዞ ተጀመረም። አውቶቡስ ውስጥ ካሉት ተሳፋሪዎች መካከል አብዛኞቹ የጤና ባለሙያ ሲሆኑ ጥቂቶች ደግሞ በሌላ ሙያና በሌላ ዘርፍ ላይ የሚገኙ ሰዎች እንደነበሩ መረጃዎች ይጠቁማሉ። እነዚህ የጤና ባለሙያዎች ቤተሰብ የሚያስተዳድሩ፣ ሌላኞቹ ደግሞ የራሳቸውን ሕይወት ቀጥ አድርገው የሚመሩ በየአካባቢያቸው ማህበረሰባቸውን የሚያገለግሉና ብዙ ኃላፊነቶችን ተሸክመው የሚኖሩ ኢትዮጵያውያን ናቸው። ታዲያ እርስ በርሳቸው እየተጫወቱ እያወጉ ጉዟቸው ሰላማዊ ነበረ። በመሀል ግን የመኪናው ፍጥነት እየጨመረ አንድ አካባቢ ላይ ሲደርሱ ያልታሰበ ነገር ተፈጠረ። ልክ እንደ እነርሱ መኪና ከፊት ለፊት እንዲሁ እየፈጠነ የሚመጣ የጭነት መኪና ነበር። የእነሱ አውቶቡስ ከጭነት መኪናው ጋር ያልታሰበ ግጭት ይፈጥራል። ይህ ከፍተኛ የሚባል አደጋን ይዞባቸው መጣ። ከነዚህ ከ28ቱ ተሳፋሪዎች መካከል ዘጠኝ ሰዎች በዚያው ቦታ ላይ ህይወታቸው አልፎ ተገኘም። ከዘጠኙ መካከል ደግሞ ሰባቱ ሐኪሞቹ ወይም የጤና ባለሙያዎቹ ናቸው። ከተሳፋሪዎቹ በርካቶቹ የቆሰሉ ሲሆን ሶስቱ ደግሞ ከፍተኛ የሚባል ጉዳት ደርሶባቸው ህይወታቸው አሳሳቢ ሁኔታ ላይ እንደሚገኝ ያገኘናቸው መረጃዎች ይጠቁማሉ። የምስራቅ ሸዋዞን ኮሚኒኬሽን በሰጠው መግለጫ መሰረት አደጋው የተከሰተው ረቡ ምሽት እንደሆነ ገልጿል። ጉዳት የደረሰባቸው ተጎጂዎች በአቅራቢያቸው በሚገኙ የህክምና ተቋማት እርዳታ እየተደረገላቸው እንደሆነ መግለጫው አክሎ አስቀምጦታል። የኦሮሚያ ክልል ጤና ቢሮን በመጥቀስ ዘሃበሻ ባስቀመጠልን መረጃ መሰረትም ቢሮ ህይወታቸውን ያጡ የጤና ባለሙያዎች ህብረተሰባቸውን በርህራሄና በፍቅር ሲያገለግሉ የነበሩ ቁርጠኛ ባለሙያዎች እንደነበሩ ገልጾ ድርጊቱ ለጤና ዘርፉ ትልቅ ኪሳራ መሆኑንም አስታውቋል። በኢትዮጵያ በተደጋጋሚ ለሚከሰቱ ገዳይ የትራፊክ አደጋዎች በዋነኝነት ጥንቃቄ የጎደለው አሽከርካሪነት፣ የትራፊክ ህጎች በአግባቡ አለመከበርና የመንገዶች ጥራት ዝቅተኛ መሆን በምክንያት እንደሚጠቀሱ የዝሃበሻ መረጃ ያመለክተናል። በሰላም ደርሰው ለመመለስ ሀሳባቸውን አሳክተው ለቤተሰባቸው ለመድረስ አለፍ ሲልም ለመላው ኢትዮጵያውያን አገልግሎታቸውን ለመስጠት ትልቅ እቅድ የነበራቸው እነዚህ ውድ ዜጎቻችን እንዲህ ባልታሰበው ሁኔታ ህይወታቸው መቀጠፉ እጅግ የሚያሳዝን ጉዳይ ነው። የሞቱትን ነፍስ ይማርልን ቤተሰቦቻቸውን፣ ወዳጆቻቸውን እንዲሁም ኢትዮጵያውያንን ጽናት ይስጥልን። አስከትለን ዋንትያ ሰለሞንን ወደሚመለከተው መረጃ እንሸጋገራለን። ዋንትያ ሰለሞን በማህበራዊ ሚዲያ ላይ ተንተርሰው ህይወታቸውን ከሚመሩ እንዲሁም ጠንካራ ከሚባሉ ታዳጊዎች መካከል የምንመድባት ናት። ዋንትያ ልጇን በሚገባ እያሳደገች ትገኛለች። በዚሁ በማህበራዊ ሚዲያ እንቅስቃሴዋ ምክንያት ማለት ነው። የምትሰራቸው ቪዲዮዎችም እጅግ ደስ የሚያሰኙ በርካታ ተመልካች ያላቸው ናቸው። በተለይ ደግሞ ባህላዊ አልባሳትን መሰረት አድርጋ የምታቀርብልን ቪዲዮች እጅግ ተወዳጅ ሆነው እንመለከታቸዋለን። አንዳንዴ ደግሞ ድራማ መሰል ቪዲዮችንም ታጋራናለች። ከልጇ ጋርም ያላትን ቁርኝት፣ እንዲሁ የህይወቷን እንቅስቃሴ በሙሉ ስታሳየን እኛም ስንመለከተው የኖርነው ጉዳይ ነው። አሁን ታዲያ እንደምታውቁት በዚህ አመት የቲክቶክ ክሬቲቭ አዋርድ እንደሚካሄድ መረጃዎች እየወጡ ይገኛሉ። ከዚሁም ጋር ተያይዞ በቲክቶክ ፕላትፎርም በኩል የተለያዩ ኮንተንቶችን በመስራት የምናውቃቸው ቲክቶከሮች የሚሸለሙና እጩ የሆኑ ሰዎችን ይፋ ከተደረጉ በኋላ ምርጫ እየተካሄደም ይገኛል። ዋንትያ ከዚሁ ጋር በተገናኘ ቅሬታዋን ስታቀርብ ተስተውላለች። ቅሬታዋ ግን እንዲሁ ቅሬታ ብቻ አይደለም፤ የእምባ ዘለላን ያወረደና በለቅሶ እንዲሁም በከፍተኛ መከፋት ውስጥ ሆና የገለጸችው ነው። ዋንትያ እንደምትናገረው ለቲክቶክ ሽልማት የሚበቁና ጥሩ የሚባሉ ቪዲዮዎችን በአቅሜ ልክ ሰርቻለሁ የሚል ሀሳብ አላት። አንደኛ ያው ቲክቶክ አዋርድ የምፈልገው ነገር በሙሉ አሟልቻለሁ። ማለቴ በባል ቢሆን የሁሉንም ባል አስታወቂ ያለው ሰርች አለው ይሁሉ የሁሉም ኤትክሬም የሁሉንም ባል ላይ ሰርች አለው ተሳትፍ ያለው ሙቪም ከሆነ አጫጭ ሙቪ ሰርች አለው። ምንም ነገር ቢሆን ያው ሰርች አለው አሟልቻ አለው። ደግሞ እንዳሞላውትና እንደሰራውት ደግሞ እኔ አምናለው። በእድሜ ደረጃም ቢሆን አስራ ስምንት ዓመት ሞልቶኛል። የምትሰራቸውን ቪዲዮዎች አብዛኞቻችሁ የምታውቋቸው ይመስለኛል። እሷ ከተናገረችው ንግግር አንጻር ከሰራችው ስራ አንጻር አይታችሁ የራሳችሁን ሐሳብ ማስቀመጥና መገመት ትችላላችሁ። ዋንትያ በዚህ ብቻ አላበቃችም። ዋንትያ በዚህ ብቻ አላበቃችም። ይልቁንም ነገሩን ከግል ሕይወቷ ጋር በማገናኘት እኔ የልጅናት ስለሆንኩ ነውን የሚል ጥያቄን በማንሳት የሚያሳዝን መልእክቷን አስተላልፋለች። የእውነት ነው የምላችሁ። በጣም ተሰምቶኝ ደብሮኝ ነው የመጣሁት እና ማለት እኔም ከማንም እኩል መሆን ፈልጋለሁ። እዚህ ጋ ነው፣ ለዛ ነው እንደዚህ የሚለፈውም የሚሰራውም ማለት ነው። ለህዝቡ አይደለም ይሄን የምናገረው፣ ለቴት አካባቢ ነው። ላይክ ለምን እዛ ውስጥ ራሱ እንዳላስገቡኝ አይሉን አላውቅም፣ ግን ምክንያቱም ምንድን ነው ነው የልጅ እናት መሆኔ ነው ማለት ከሁሉም እንግዲህ እንትን ማለት ያለች እናት ስለሆንኩ ነው ማለት በዚህ ድሜ ወልጄ ያለች እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት። ነው በጣም ይቅርታ አልኩ እንጌታ እንደዚህ ፈልጌታ ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። በጣም ስለከፋኝ ነው። ዋንትያ ሰለሞን አጋጠመኝ ያለችው ነገር ይህ ነው። ሌሎችም ቲክቶክ ላይ የምናውቃቸው ተሳታፊዎች በቲክቶክ ሽልማት ላይ እጩ ባለመሆናቸው የራሳቸውን ቅሬታዎች እያቀረቡ ይገኛሉ። በዚህ ምክንያት ታዲያ በሸገር ኢንፎ ሚዲያ አማካኝነት የተለያየ ጥያቄ የቀረበላቸው የቲክቶክ ሽልማት አዘጋጆች እኛ እጩዎችን ያቀርብ ነው ካለን መስፈርት አንጻር እንጂ ሰዎችን ለይተን ወይም ለማንም አድልተን እንዳልሆነ ሊታወቅልን ይገባል፣ የሚል ምላሻቸውን ሰጥተዋል። የዘንድሮ የቲክቶክ ሽልማት ያካተታቸውን እጩዎች በሚመለከት እናንተ ምን አይነት ሀሳብ አላችሁ? ኮሜንት ላይ አኑሩልን። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን በወቅታዊ ማህበራዊ፣ እንዲሁም በአዝናኝና በአስተማሪ ቪዲዮዎች ወደ እናንተ የሚቀርብ ሚዲያችን ነው። በዛሬው ዝግጅታችን ሁለት ያህል መረጃዎችን በማንሳት በቅደም ተከተል ወደ እናንተ አቀረብንላችሁ። ከዝግጅቶቻችን የተለያዩ ቁም ነገሮችን እንደምታገኙ ባለሙሉ ተስፋ ነን። ጌታቸው በላይ አብሬያችሁ ቆይታ አድርጌ ያለሁ፣ በሚቀጥለው ደግሞ በሌሎች መሰናዶች እንደገና ተመልሰን እንገናኛለን። እስከዚያ ግን መልካም ጊዜ እንዲሆንላችሁ እየተመኘን ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። መልካም ጊዜ ሆነላችሁ።